ሰላም ድብልብል፣ ስቅ በያ እንዴ፣ መጣለሽ? ድብልብል ይኸው ለመጀመሪያ ጊዜ ማለት እንደዚህ ጌም ላይ ለመጀመሪያ ጊዜ አብረን ስንገባ አምሮባታለ። ጤና ያድርግላት። ደህና ናቸው አይደል? በእናታቸው መልካም እድል ፋሚሊዎቼ ሁላችንን መልካም እድል ታብታቡን። አንድ ሚሊዮን የኛ ፋሚሊዎች ናቸው። እንቆቻቸው ነው መከታው ትንሽ አቀየዛቻ ደራ ላቸዋለ ዛሬ ምንም አናሸንፍበት ጥረት ምንም ልዩነት የለውሳሉ ነግራቸው አለው። ታይሚንግ ያውቃሉ። የሚሰጡበትን ታይም ያውቃሉ ምናምን እና ለኛው ያለቅሳል እንደኛ ሊኖር አይችልም አይደል? እሱ ያለክሳቱ እንደኛ ሊኖር አይችልም። ማርያም ምን እንደኛ ግላቭን መጠቀም ታይሚንግ ማለት የትኛው ሰዓት መስጠት እንዳለብን ምናምን። አንድ ሰከንድ ቫሉ ያለውና ሊያልቅ ሲል በአንዴ ሊበልጠኝ ይችላል። እና ምናምን እሱን ነገር ብቻ በደንብ እየተከታተላችሁ መጫወት ነው። እናሸንፈዋለን። የኛ ጨረቃ ፋሚሊ አለሻል አ

ይስፈን አንድ ዘፈን ምን ሚለውን? ለሃይሚ እኮ ለሃይሚ ይስፈን። እሺ ግን ምን ይስፈን ምን ሚለውን ዘፈን? ተሎ ማን ነው የሚጽፋው? ሃይሚ አረ በቃ እኔ በራሴ ምርጫ ታምራት፣ የታምራት ምን ሚለውን ደስ ያለኝ የታምራት ደስታ ይመቸኛል። ችግር የለውም። ታምራት ደስታ። እሺ ሃይሚስ ምን ትዝፈን? ይጻፍና ስጨርስ

ለማይ፣ ምን ይዝፈንላት ቤተሰብ እስኪ

አንተ ምንድን ነው? ዘፈኑን ጀምሮ የራሴ ጥፋት ነው። አልሄድም ስሞታ ጨዋታ ልጅነቷ ሰራችልኝ።

አዘፈንም ባለፈው ከዛ ዘፈንኩለት እና ጋብዙት ብዬ ሁላ ቲክቶክ ላይ በጣም አጨናንቀውት። የኔ ውድ ቤተሰቦች አመሰግናለሁ። ወደደ ኢንስወድ በንጹ ስሜት ይጠብቀኛል። ጥሩ ቀን ገና ከፊት ያለፈን ታሪክ ለማሰብ ጊዜም የለኝም

ዘፈኛ ደስ ያለሽን ዘፈን የፈለግሽው፣ ሰስክታ እንዳይደበርሽ፣ እኛ አለን። የምር እንዳይደበርሽ ዘፈኝ፣ ዘፈኝ እያሉ ያሉ